አሁን ከከበባችሁ ሁኔታ ታመልጣላችሁ። በጣም ብዙዎቻችሁ እኔ እንደዚህ እየተናገርኩ ግን የለም ከመንፈስ ዓለም የወጣችሁ ሰዎች አላችሁ። ሀሌሉያ ጥያቄያችሁ ይመለሳል። ችግራችሁ ይመለሳል። መከራችሁን እንዳለፈው ትረሱ አላችሁ ግን ደግሞ ተስፋን የሰጠሱ የታመነ ነው። አሁን የያዛችሁት የሚበልጥ ነው። ሀሌሉያ የሚከተለው መከተሉ አይቀርም፣ አይቀርም እስኪ አይቀርም በሉ። አይቀርም በይ እስኪ ይከተለኛል በይ እስኪ እየተከተላችሁ እየተከተላችሁ፣ ያንን ተራራ የዞራችሁበት ዘመን ያበቃል። የያሪኮ ግንብ ይፈርሳል። ኢየሱስ ጌታ ነው። ያሽከረከራችሁ ይፈርሳል። አንድ ስፍራ ላይ እንድትቆሙ ያደረጋችሁ ይፈርሳል። መሆኑ ግድ ነው። ሀሌሉያ መሆኑ ግድ ነው። ነገራችሁ መፈታቱ ግድ ነው። ማግባታችሁ ግድ ነው። መውለዳችሁ ግድ ነው። ተስፋችሁ ግድ ነው። ይፈጸማል ኮ አሜ እግዚአብሔር ላያደርግ አይደለም ሊያደርግ ነው የተናገረው። አሁን ብዙዎቻችሁም በጠይቃችሁ ካቻ አምና የተነገራችሁን ትንቢት ትረሱታላችሁ። አምና እግዚአብሔር አረሰው እያንዳንዱን ቆጥሮ ሚክሳቸው ሰዎች አሉ። እያንዳንዱን ቆጥሮ አይቶ የሚክሳቸው ሰዎች አሉ። ሀሌሉያ እማይመች ስፍራ ላይ አላችሁ። ሀሌሉያ። በጣም ሰሞኑን ዘፍጥረት ሀያ ስምንት ላይ ያለው ቃል ከ ቁጥር አስር አካባቢ ጀምሮ በጣም ይባርከኝ ነበረ። ያዕቆብ እየሄደ እኮ ነው፣ እየተጓዘ መሸበት። መድረስ የሚፈልግበት ጋር አልደረሰም፣ ግቡ ጋር አልደረሰም፣ መጨረሻው ጋር አልደረሰም። ግን ፀሐይ ጠለቀች፣ ማንም የለው፣ ምድረ በዳ ነው ያለበት ስፍራ ከዛም በቃ መተኛ ታሰበና ድንጋይ ተንተርሶ ተኝቶ የሚያውቅ ማን ነው ከእናንተ መካከል ማን ነው ድንጋይን ትራስ አድርጎ የሚያውቅ አለ ከእኛ መካከል አለ የለም እሱ ግን ድንጋይን ትራስ አደረገና ተኛ ለካ ያቺ ድንጋይ ላይ የሆነ መልእክት አለ እኔ አሁን ጨለማ ላይ አላችሁ የቆመ ነገር ያላችሁ ትንቢት ልነግራችሁ ነው የመጣሁት። ኢየሱስ ጌታ ነው። እየተጓዛችሁ እስታክ ያደረገ ነገር ካለ እየሄዳችሁ ፍጻሜያችሁ ጋር ሳደርሱ መሀል ላይ የቆመ ነገር ካለ ይቀጥላል፣ ይቀጥላል በኢየሱስ ይቀጥላል፣ በኢየሱስ ይቀጥላል፣ በኢየሱስ ይቀጥላል። በኢየሱስ እዛ ምድረ በዳ ላይ እግዚአብሔር ተገናኘው። አሌሉያ! እግዚአብሔር ቃል ገባለት እኔ ያለው መጣና ያብርሃም የይስሐቅ አምላክ እግዚአብሔር ነኝ አለው። የተስፋን ቃል የሰጠ እሱ እንዴት የታመነ ነው! ሀሌሉያ! እግዚአብሔር ነኝ አለው። ወደ ሀገርህ እመልሳለሁ፣ አሁን ያለህበትን ስፍራ ባርካለሁ፣ ይህንን ለዘርህ አደርጋለሁ፣ በአንተ ምክንያት አህዛቦች ጭምር ይባረካሉ አለ። አሁን ብቻህን እንዳለህ እንዳታስብ፣ በጣም የብዙዎች አባት ሆናለህ አለ። ያ ስምህ ይቀየራል አለው። እግዚአብሔር የነገርኩህን እስካደርግ ልድረስ አልተውህም አለው። የነገራችሁን እስኪ ያደርግ አይተዋችሁም፣ አይተዋችሁም አይተወኝም በይስኪ የነገረሽን ያደርግልሻል። የገባልሽን ኪዳን ይፈጽምልሻል። ያንን የተስፋውን ቃል ይፈጽምልሻል። ያንን ምድረ በዳ ላይ የነገረሽን ቃል ይፈጽምሻል። ሰው ሳያውቃችሁ ቀድሞ ያወቃችሁ ጌታ ያከናውንላችኋል። ይፈጽምልኛል በሉ እስኪ መጽሐፈ ነገስት ላይ ያለውን ምዕራፍ ሁለት ከቁጥር 19 ጀምሮ እንደዚህ የሚለውን ቃል አነብላችኋለሁ። የከተማይቱ ሰዎች ኤልሳን እነሆ ጌታችን፣ እነሆ ጌታችን፣ እንደምታያት የዚች ከተማ ኑሮ መልካም ነው፣ ውሃው ግን ክፉ ነው፣ ምድሪቱ ፍሬዋን ታጨነግፋለች አሉት። እርሱም አዲስ ማሰሮ አምጡልኝ፣ ጨውም ጨምሩበት አለ። እያ ያንንም አመጡለት። ውሃውንም ወዳለበት ምንጭ ወጥቶ ጨውጥ አለበትና እግዚአብሔር እንዲህ ይላል፣ ይህንን ውሃ ፈውሼ ዋለሁ። ከዚህ በኋላ ሞትና ጭንገፋ አይሆንም። ኤልሳም እንደተናገረ ነገሩ ነገር እንደተናገረው ነገር ውሃው እስከዛሬ ድረስ ተፈውሷል። የዛች ከተማ ውሃ እስከ መች ድረስ አሁን እያወችኩስ ካለሁባት ድረስ እኔ አሁን እስከ ፍጻሜ የሚፈወስ ነገር አለ፣ ህይወታችሁ ላይ እስከ ፍጻሜ ሊፈወስ ያለ ጉዳይ አለ። ሃሌሉያ። ኤልሳ አሉት ጌታችን አሉት፣ እቺ ከተማ እጅግ በጣም መልካም ናት፣ እጅ ለኑሮ ምቹ ናት፣ አልከበደችንም። ውሃዋ ግን ታጨነግፋለች፣ ፍሬ አትሰጥም አሉ። ስለዚህ አለ ይቺ ከተማ ላይ እንድንሰነብት፣ እቺ ከተማ ላይ እንድንቆይ፣ የዚች ከተማ ውሃ መፈወስ አለበት የዚች ከተማ ውሃ መልካም መሆን አለበት። ጭንገፋ መቆም አለበት አሉት። አዲስ ማሰሮ አምጡልኝ፣ ጨው አምጡልኝ። ይፈወሳል አለ። ነቢያቶች እኮ እንዴት ደስ ይላሉ! ሀሌሉያ። የሆነ እነሱ የሚጠብቁት ሌላ፣ እሱ የተናገራቸው ሌላ። የሌለውን ወደ መኖር ማምጣት እንደሚችል እግዚአብሔርን እያምኑታል፣ እግዚአብሔርን ያምኑታል። ከዛ እንደዚህ አለ። አሁን ይፈወሳል አለ። ተናገረ። ከዛ ቀን ጀምሮ እስከ ዛሬ የተፈወሰ እስከ ዛሬ መልካም የሆነ ውሃ እንዲሆን የሆነው የወጣው ቃል ነው። ያ እምነት ነው፣ የተናገረው ቃል ነው። ኢየሱስ ጌታ ነው። ታምናላችሁ? ከዘመናችሁ ላይ ጭንገፋ እንደሚመታ እኔ ጭንገፋን ልሰብር ነው የመጣሁት ከህይወታችሁ ላይ ሪሌሽናችሁን የሚያጨነግፍ ስራችሁን የሚያጨነግፍ ትዳራችሁን የሚያጨነግፍ ህይወታችሁን የሚያጨነግፍ የሆነ ነገር እኮ መልካም ነው ግን ደግሞ ምን እንደሆነ አላቅም የምትሉትን ነገር እግዚአብሔር ሙሉ እንዲያረግላችሁ ትፈልጋላችሁ? አረ ኢየሱስ ጌታ ነው። እግዚአብሔርን ታምኑት ላችሁ ወይ ታምኙ ዋለሽ ወይ እስቲ እግዚአብሔርን የሚያምን ሰው በእውነት እጁን ከፍ ያድርግ። የእውነት ታምኑታላችሁ? ዛሬ ከዚህ ቀን ጀምሮ ጭንገፋ አይከተላቸውም። ዛሬ ከዚህ ሰዓት ጀምሮ ጭንገፋ አይከተልሽም። ከዚህ ሰዓት ጀምሮ አጨነግፍኝ በኢየሱስ መልካም የሆነች ከተማ በጎ የሆነች ከተማ ግን እንከን ያለባት ከተማ ብዙ እረፍት ያለባት ግን የጎደለች ከተማ የተስማማቸው ግን ደግሞ ቅር ያላቸው ነገር ያለበት ከተማ። እዚህ ከተማ ላይ በእንደዚህ አይነት ሁኔታ መዝለቅ አንፈልግም ወይ? ውሃው ይፈወስ ብቻ መፍትሄ ስጠን አሉት። ከዛ በኋላ ፍሬ ማፍራት ጀመረች። አሜን ነው ወይ? አሜን ነው ወይ? ፍሬ ማፍራት ትጀምራላችሁ፣ በኢየሱስ ስም። እኔ ነገራችሁ ፍሬ እንዲያፈራ እጸልያለሁ፣ በጌታ በኢየሱስ ስም። እየያዛችሁ እጃችሁን እየመጣ የሚበትን ስትይዙ፣ ከእጆቻችሁ ላይ የሚሰልብ ስትቀበሉ፣ ከቤታችሁ ላይ የሚበትን የሚያጨነግፍ ዛሬ ይመታል፣ በኢየሱስ ስም ሽመታል፣ በኢየሱስ ስም ሽመታል፣ በኢየሱስ ስም ሽመታል፣ በኢየሱስ ስም ጭንገፋ ይመታል፣ ጭንገፋ ይመታል። እንዳታገቡ የሚያጨነግፍ እንዳትወልዱ የሚያጨነግፍ ትዳራችሁ ጋር እንዳትስማሙ የሚያጨነግፍ ጤንነታችሁን የሚያጨነግፍ መንፈሳዊ ህይወታችሁን የሚያጨነግፍ በጣም ብዙ ጭንገፋ የበዛበት ሰው ለመጸለይ ይቸገራል። ምክንያቱም በጣም መከራ በዝቶበታል። እግዚአብሔር ፊት እንዳይቀርብ ተግዳሮት ይሆንበታል። ያለበት ህይወት በቃ እግዚአብሔር አይሰማኝም እንዲል ያደርገዋል። ጭንገፋ የበዛበት ሰው እግዚአብሔር ትቶኛል ይላል። ዛሬ ግን ሰብረዋለሁ። በጌታ በኢየሱስ ስም ከህይወታችሁ ላይ ጭንገፋን ሰብረዋለሁ። ከእንግዲህ ወዲህ ሞትና ጭንገፋ አይሆንም ብሎ እንደተናገረ ያን ቃል ከተናገረ ሰዓት ጀምሮ እስከ ዛሬ ድረስ ውሃው ተፈውሶ እንደቀረ በናዝሬቱ በጌታ በኢየሱስ ስም ከዚህ ቀን ጀምሮ በህይወታችሁ ላይ በትዳራችሁ ላይ በልጆቻችሁ ላይ ላይ ጭንገፋ አይሆንም፣ በኢየሱስ አይሆንም። በልና ተናገር፣ በህይወት ላይ አይሆንም። በልና ተናገር። የእናትህን የአባትህን ቤተሰብ አጨንግፎ የለመደ አንተ ጋር ሲመጣ ያበቃል፣ ያበቃል። በኢየሱስ አልፎ መሄድ አይችልም። በኢየሱስ አልፎ አይራመድም። በኢየሱስ አይራመድም። በኢየሱስ አልፎ አይራመድም። በኢየሱስ የአክስትን ልጅ ጋሎ የለመደ የአጎትሽ ልጅ ልክ ልታገባ ቀን ሲደርስ ያጨነገፈ፣ ልትወልድ ስት ህፃኑን የበላ እንዳታገባ ያደረገ ያከሰራት በባዶነት ያመላለሳት አንቺ ጋር ሲደርስ ይቆማል። በጌታ በኢየሱስም አልፎ አይሄድም፣ አልፎ አይሄድም። በየሱስም አንቺን አልፎ አይሄድም። በኢየሱስም እናንተን አልፎ አይሄድም። በኢየሱስም አሜን ነው ወይ? አሜን ነው ወይ? እስኪ እኔን አልፎ አይሄድም በሎ ይመለሳል ይመለሳል ይመለሳል በኢየሱስ ስም ሃሌሉያ ልጸልይልሽ ና እስኪ እግዚአብሔር ሆይ አትመጣም ወይ የእነንትና ጉዳይ ፍጻሜ ሲያገኝ ፍጻሜ አንቺ ጉዳይ ቆሟል ሲዘልቅ ቆሟል ከዛ በኋላ አንዳንድ ቦታ ላይ አመፀኛ እንደዎች እንዲቆጠር ሆኗል ያንቺ ነገር አይ ባህሪዋ ነው አይ የሷ ጥሩ አለመሆን ነው የሷ መልካም አለመሆን ነው ከዛ ሰይጣን ክፉ ስም ክፉ ጥላሸት እሱም ጭምር ይቆማል ዛሬ በኢየሱስ ስም፣ በጌታ በኢየሱስ ስም ይቆማል። ድልድይ እንደዚህ አልፌ ስትጂ አያለሁ። ሩቅ አገር ስትጓዥ አያለሁ። ሩቅ ቦታ ስት ስትጂ አያለሁና ከጀርባዋ አለ፣ በጌታ በኢየሱስ ክርስቶስ ስም ኮቴዋን የሚከታተል በጌታ በኢየሱስም ስም ከውጪ ሆኖ የሚዋጋት፣ በስሟ አለ፣ በአድራሻዋ አለ፣ በጌታ በኢየሱስም በነገሯ በነገሩ አለ። መዘግየትን ያወጀ ጭንጋፋን ያወጀ አዘግሽ መናፍስቶች ነገሮቿን ያጨነከፉ ሕይወቷን በጌታ በኢየሱስም እድሜዋን በኢየሱስም ጊዜዋን በኢየሱስም ስም አስለቅቃለሁ ዛሬ ማታ አስለቅቃለሁ። ዛሬ ማታ ዜባ ሽለቀቅ እድሜዋ ሽለቀቅ ሽወቷ ሽለቀቅ ቤቷ ሽለቀቅ ዘመኗ ሽለቀቅ በኢየሱስ ስም አስለቅቃለሁ። እንደ ማይሆን ቀለበት ከእጅሽ ላይ ሲወልቃ ያለው በጠላት ኪዳን የተቀመጠ የማይሆን ማለት ኪዳን አይደለም ቀለበት ቃል ኪዳን አይደለም። ያ ቃል ኪዳን ከጨለማው የተላከ ቃል ኪዳን ከሕይወትሽ ላይ ሲነሳ አያል ሲወልቅ አያለው ቃል ኪዳኑ ሲፈርስ አያለው እና እግዚአብሔር ጊዜሽ ነው ይልሻል። ከአለት ንቃቃት የምትወጭበት፣ ከገደል መሸሸጊያ የምትወጪበት፣ ከተደበቅሽበት የምትወጪበት፣ ዝም ካልሽበት የምትወጭበት፣ እግዚአብሔር ጊዜሽ ነው ይልሻል። ወጀብ አለ፣ ማዕበል አለ፣ ጸጥ ይላል። መሰማት ትጀምር ያልሻለኝ ጌታ ስታወሪ መሰማት ትጀምር ያለሽ፣ ቤት ውስጥ መሰማት ትጀምር ያለሽ፣ መከበር ትጀምር ያለሽ፣ መወደድ ትጀምር ያለሽ፣ ልክ ኮነሽ መባል ትጀምር ያለሽ። በጌታ በኢየሱስ ክርስቶስ ስም ይሄ ቃል ባንቺ ይፈጸማል። በቤታችሁ ፍጹም የሆነ ደስታ ፍጹም የሆነ ሰላም ፍጹም የሆነ ሙላት በኢየሱስ ስም በህይወትሽ ላይ ጠራዋለሁ። በጌታ በኢየሱስ ስም እጠራለሁ። በጌታ በኢየሱስ ስም እጠራለሁ። የደፈረሰ ምንጭ መልካም እንዲሆን ጸልያለሁ። የደፈረሰ ምንጭ በኢየሱስ ስም እንዲጠራ ጸልያለሁ። የጨለማው ኪዳን ፈረሰ፣ በኢየሱስም ፈረሰ። ኮቴያችሁን የተከተለ ፈረሰ። ቤትሽን ሊያፈርስ የወጣ ፈረሰ። ነገርሽን ሊበትን የወጣ ፈረሰ። ያለ ስራ ባዶ እንድትሆን ያደረገ እንዳትከናወኝ የሚፈልግ እያንዳንዱ ቀናት ላይ ጠልፎ መጣ ለሚፈልግ በኢየሱስም ወደቀ። ወደቀ በኢየሱስ ወደቀ። በኢየሱስ ወደቀ። በኢየሱስ እግዚአብሔር እንደዚህ ይለኛል። ባንቺ ምክንያት ጌታን የሚያገኙ ሰዎች አሉ። ባንቺ ምክንያት ወደ ጌታ የሚመጡ ሰዎች አሉ። እግዚአብሔር ያንቺን ሕይወት መባረክ አይተው፣ ያንቺን አምላክማ እውነትም አምላክ ነው ብለው ይመጣሉ። ያንቺ ጌታማ ጌታ ነው ብለው ይመጣሉ። ምልክት ያደርግሻል እግዚአብሔር። በዘርሽ ምልክት ያደርግሻል፣ በቤትሽ ምልክት ያደርግሻል። ይሄን ግንባር አክብቼዋለሁ በኢየሱስ ስም፣ አክብቼዋለሁ በኢየሱስ ስም። ሽክ ባድ በኢየሱስ ስም። ተፈጸመ፣ ተፈጸመ፣ ተፈጸመ፣ ተፈጸመ፣ ተፈጸመ በኢየሱስ ስም ተፈጸመ፣ በኢየሱስ ስም። ከእንግዲህ ወዲህ ሞትና ጭንገፋ አይሆንም። ያንቺ ቃል ነው። ሃሌሉያ። ቆጭበይ ለጌታ ክብር አሜን። ሃሌሉያ። እስኪ ከእንግዲህ ወዲህ በሉ። ሰይጣን ባይዘው ይብልጥ ነው። ከእንግዲህ ወዲህ ምትሉ ከሆነ እንደፈራችሁ ከእንግዲህ ወዲህ ስትሉ የመጨረሻ እንደወሰናችሁ ሰዎች ሆናችሁ ነው መናገር። ከእንግዲህ ወዲህ በሉ በኔ ህይወት ላይ እኔ ኑሮ ላይ፣ በትዳሬ ላይ፣ በልጆቼ ላይ፣ በስራዬ ላይ ጭንገፋ አይሆንም፣ አይሆንም፣ አይሆንም። በጌታ በኢየሱስ ስም አይሆንም፣ አይሆንም። በኢየሱስ ስም የሚሰበር ነገር ነው ማየው። በእውነት ነው ብላችሁ የሚሰበር ነገር እኔ ለእናንተ ስጸልይ አየር ላይ ያሉ መናፍስቶች እየወደቁ ነው የእናንተን ጉዳይ ይዞው እየተከራከሩ ያሉ እየወደቁ ነው። እየዋሹባችሁ ያሉ እየወደቁ ነው። ቤታችሁን የመቱ እየወደቁ ነው። ነገራችሁን ያበላሹ እየወደቁ ነው። እየወደቁ ነው። ሀሌሉያ። እግዚአብሔር መልካም ያደርግላችኋል። ከዚህ በኋላ ጭንገፋ ተመቷል። ምንጩ ቆሟል። ማረፍ ይሆናል። የልብ ረፍት። አሜን። ላንቺ ነው እናቴ፣ የልብ ረፍት እግዚአብሔር የልቤን መሻት ሰጠኝ፣ እግዚአብሔር የነገርኩትን ሰማኝ የምትይበት ጊዜ ነው። አረፍኩኝ የምትይበት ረፍት። ያጣሽበት ጉዳይ ለቅሶ የሆነበት ጉዳይ ረፍት ሲሆን አያለሁ። እግዚአብሔር እኮ ይባላል። አሳረፋት። እግዚአብሔር እኮ አሳረፈኝ። አርፋለሁ በ በይስቲ ጊዜ ደረሰ በይስቲ እንደዚህ ማ ዘመንሽ አልቆ አልቆ አልቆ እንደዚህ በፍጻሜ የሆነ አይሆንም። አሁን ተረጋግተሽ ቁጭ ብለሽ እፎይ ብለሽ እግዚአብሔርን እያመሰገንሽ እምትኖሪበት ምንጮች ይመጣሉ ምንጮች ይመጣሉ። እምት ጮህላቸው ሰዎች አሉ። እግዚአብሔር ፊት ምትጸልይላቸው መንገዳቸው ይቃና ጌታ ሆይ ጌታ ሆይ ብለሽ ምትጮህላቸው ሰዎች አሉ። እግዚአብሔር ለነሱ ሰዎች እረፍት አደርጋለሁ የነሱን ደጅ ከፍታለው ያንቺንም ደጅ ከፍታለሁ። እኔ እግዚአብሔር ካንቺ ጋር ነኝ። እንደ ያይቆብ አይተውሽም። እግዚአብሔር የነገረሽን እስኪ ፈጽመው ድረስ አንዳንዴ ይከብዳል፣ አንዳንዴ መልካም ይሆናል። አሁን ግን አንድ አይነት መልካም የሆነ ሕይወት ትጓዣለሽ። ና እግዚአብሔር መንገድሽን አቅንቶታል። ሀሌሉያ! እግዚአብሔር መንገዴን አቅንቶታል በይስኪ ሀሌሉያ! ከዚህ በኋላ በአይኖችሽ ላይ የደስታ አንባ የምስጋና አንባ ነው የሚፈሱት። አሜን ነው ወይ? በሽታ አይሆንም፣ ሞት አይሆንም፣ በጌታ በኢየሱስ ስም አይሆንም። እግዚአብሔር ምንጭ አፍልቆልሻል። ሀሌሉያ! ኢየሱስ ጌታ ነው። እግዚአብሔር ይችላል ብላችሁ ይዛችሁት የመጣችሁት ጉዳይ አለ። እግዚአብሔር ይችላል ያመጣችሁት ጉዳይ አለ። እግዚአብሔር እንደሚፈውሰኝ፣ ትዳሬን እንደሚባርክ፣ ቤቴን እንደሚባርክ ምንጭን እንደሚያፈልቅ አምኜን የመጣሁት ሚል ሰው አለ። የተዘጋ ነገርን እንደሚከፈት አምኜን የመጣሁት የሚል ሰው አለ። እሱ ሰው ዛሬ የእግዚአብሔርን ማዳን ያያል። የእግዚአብሔርን ማዳን ያያል። የእግዚአብሔርን ክብር ያያል። የእግዚአብሔርን እጅ ያያል። ሀሌሉያ ሀሌሉያ። እግዚአብሔር አደረገልኝ ትላላችሁ። አይተዋችሁም። ጌታ ድንገት ይመጣል ወደ ህይወታችሁ ድንገት ይመጣል። ወደ ቤታችሁ ድንገት ይመጣል። ወደ አለቀሳችሁበት ጉዳይ ድንገት ይመጣል። ወደ አገልግሎታችሁ ድንገት ይመጣል። ወደ ጸሎታችሁ ድንገት ይመጣል። ሲመጣ ግን ትረሳላችሁ ያንን ጥያቄ። ሲመጣ ግን ትረሱታላችሁ ያንን ሸለቆ። እስኪ ድንገት ይመጣል በሉ። የጠበቅኩት ጌታ ይመጣል በይ እስኪ። የጠበቅኩት ጌታ ይመጣል በይ እስኪ። ሀሌሉያ ይመጣል። አሜን ለጌታ ክብር አለው። አንድ ሰው ሀሌሉያ። ኢየሱስ ካለ ከሌለ ይመጣል ብቻ። ኢየሱስ እናንተ ህይወት ውስጥ ይኑር እንጂ እማናየው አየር መልሶ ነው ይመጣላችኋል። ሀሌሉያ። ይሄ ድንጋይ ምንጭ ሆኖ ይፈልቅላችኋል። ብቻ ጌታ ባንቺ ህይወት ውስጥ ይገኝ እንጂ ብቻ ጌታ ከአንቺ ጋር ይሁን እንጂ ፈተናሽ መጨረሻሽ አይደለም። ሀሌሉያ። ችግራችሁ መጨረሻችሁ አይደለም፣ የእናንተ መገለጫም አይደለም። እግዚአብሔር ክብሩን የሚገልጥባቸው ሰዎች አሉ። እግዚአብሔር ክብሩን ይገልጣል በእናንተ ህይወት ላይ። ለካ ለበጎ ነው ትላላችሁ፣ ለካ ለመልካም ነው ትላላችሁ። ስርዓትን እማር ዘንድ ነው ለካ እግዚአብሔር ያስጨነቀኝ ትላላችሁ። ለካ መንገዴን እያቀና ነው እግዚአብሔር ዝም ያለኝ ትላላችሁ። ሆነላችሁ በኢየሱስ